ሰላም እንዴት ናችሁ? የኢየሱስ ስም የተባረከው። መተናል ላይክ በማድረግ ጀምሩ። አደንግጡ ስሙ፣ ይህንን ጉድ ብር ለኢየሱስ ይሁን። ምንም ማድረግ አይቻልም። አዳም ከነ ልጆቹ ሲኦል ሆኖ ምን እንደተናገረ አልሰማችሁ? አያችሁ፣ አታረቡማ አንድ ጥያቄ ልጠይቃችሁ። ክርስቶስ ከሚሞት አይሁድ ከሚሞቱ ማን ይሻላቸዋል? ከሁለቱ ማለመሆን አይቻልም። ምረቱ ማን ይሞት? ክርስቶስ ይሞት። ረበስ ማ የሚሉ እናቶች አሉ ምንድን ይሙት አይሙት አረ ይሙት ማን ካልሞተ ምን ዋጋ አለ በምን ልንድንህ የሚገርማችሁ ጲላጦስ ልተወው ወይስ ልስቀለው ሲል እሺ አይሁድ ስቀለው ሲሉ አዳም ከነ ልጆቹ ሲወሉ ነው አረ ይሰቀል ይል ነበር ይሁንሽ ይሁን። ነገሮችን ሰብታችሁ ታውቃላችሁ? አታውቁም፣ አታውቁም። ከነ ልጆቹ አቤት፣ አቤት፣ አቤት፣ አቤት። ክብር ለኢየሱስ ይሁን። ኢየሱስ ብቻ ነው ያለ። ታራት ግን ገዳይ ነው። ህይወት ኢየሱስ ነው። ምንም ማረግ አይቻልም። ያገለግለው አይጸድቅም። ለምን? ሰይጣንም ያገለግላል ሰይጣናውን ገብረ ማርያምን አሳይ ይብለው። ያገለግላል ሰይጣን። ሰይጣን ለእግዚአብሔር ይታዘዛል እኮ። ተመልከቱ ሰይጣን አስራ አንድ ሰዓት ላይ ይጸለያል። ታውቃላችሁ አይደል? እንሰማለን ግን አንፈርድም። ደስ ይላል። ክብር ለኢየሱስ ይሁን። ከተረት ያዳነን ጌታ ስሙ ይባረክ። ምንም ማድረግ አይቻልም። ዘወንንም ሙስሊሞቹም ኦርቶዶክስ ናቸው ልላችሁ ነው ማለት ነው። ዛሬ ሌላው ተባለ ተባለ እንግዲህ ሙስሊሞቹም ኦርቶዶክስ ናቸው እንዳደነግጡ፣ ካንገታችሁ ያሰራችሁት ማተም ነጭ፣ ጥቁር፣ ቀይ በቁራን ላይ እንዳለ ባለፈው ተገልጦላችኋል። ምራፍ 35 ላይ ተቀምጦላችኋል ማለት ነው። አሁን ደግሞ ስለ ኦርቶዶክስ ኦርቶዶክስ የሙስሊም ስም እንደሆነ አሁን እንመለከታለን ማለት ነው። አል በቀራህ ያዙ አል በቀራህ ክፍል ሁለት ምራፍ ሁለት ቁጥር 213 ገጽ 32 ላይ አላህም ይላል የሚሻውን ሰው ወደ ቀጥተኛው መንገድ ይመራል። አላህም የሚሻውን ሰው ወደ ቀጥተኛው መንገድ ይመራል ማለት ነው። ስለዚህ እንግዲህ ሙስሊሞቹ እንግዲህ ያው የስምንት ነው እንጂ ኦርቶዶክስ ናችሁ ማለት ነው። አንድ ሆነናል፣ ተግባብተናል። ክብር ለኢየሱስ ይሁን። አንድ ነን። ይሄ ክፍፍል ምናምን የምታመጡ ሰዎች ተው። አንዴ ወደ መስጊድ አንዴ ወደ ቤተ ክርስቲያን እየሄዱ አንድ ላይ ማገልገል ነው። ምንም ማረግ አይቻልም። አንድ ሆነናል። አንድነትን የሚጠላ ሰው የለም። አንድ ሆነናል። ግብር ለኢየሱስ ይሁን። አቤት ትምህርት! ኢየሱስ ግን ብቻውን ያድናል። ከሰዎች መንገድ የለም። ምንም ማረግ አይቻልም። ስሙ ካቶሊክ ሞሎክሴነት ፕሮቴክት አድርጎ እሱ ራሱን የቻለ ፖለቲካዊ ኢሹ ስላለው አጀንዳ ስላለው አሁን እሱ ያመጣ ይሄ ጀርመናዊ ነው እ ማን ነው፣ ካልቪን ደግሞ ሌላ ሀገር ነው ገብቷል። ሁለቱም ግን ሉተር የካልቪን የጆን ካልቪን ተማሪ ነው። ካልቪን ይዝ ሷስ ተማሪ ነው። ግን ደግሞ ሁለቱም ደግሞ ፖለቲካ ኢሮፓዎች አይደሉ? ሁለቱም ፖለቲካ ኢሹዎች አሏቸው፣ አጀንዳዎች አሏቸው። እንዴ አንድ ሰው አለማወቅንና ድፍረትን በአንድ ጊዜ አጣምሮ እንዴት ይኖራል? ወገን! እንዴ አለማወቅ፣ ከዛስ ደፋር መሆን። ሚዲያ ላይ ግስጥ ብለህ መጣ፣ ፕሮቴስታንትን እንደኔ የሚያውቃት የለም። ከዛስ ማርቲን ሉተር በዚህ ወጥቶ በዛ ገብቶ ብለህ በለጨራሽ፣ ማርቲን ሉተር ጆን ካልቪን ተማሪ ነው። ጆን ካልቪን የማርቲን ሉተር መምህር ነው፣ አስተማሪው ነው። ከየት እንዴ ረ በኢየሱስ አረ እንዴ ሰው ይገምታል እኮ እንደው በተገኘ መድረክ ሁሉ ፕሮቴስታንትን ስለሰደብክ ስላቅላላ በቃ ስለሚወደድልህ ብቻ ጀሌል ላይ ያልተጻፈ ምድር ላይ ተመዝግቦ የማይገኝ ታሪኮችን ዝም ብለ መተን እንዴት አፈሳለህ? አረ ነውር ነው። አይኖ እና ቃልን እንጀራ ነው አይኖ እና ቃልን ይሄን ተናግረ ነው የምትበለው እና ነገር ግን ሐሰት ህልም ያለ ሐሰት ኦርቶዶክስ አይኑ እንኳን ማንበብ እኮ ቢጀምሩ በቃ ተበልታልኩ። በጆን ካልቪን እና በማርቲን ሉተር መካከል የአካባቢ ልዩነት አለ፣ የእድሜ ልዩነት አለ። ገብቶሃል አይደል? ወይም ደግሞ ማርቲን ሉተር እና ጆን ካልቪን አንዱ ተማሪና አስተማሪ ሊሆን አይደለም። በፍጹም ለአንዴ እንኳን ተገናኝቶ አያውቁም። ወዳጅ ለአንዴ ተገናኝቶ አያውቁም። ቁርጡ ነው ወጣው። መልእክቱም ተለዋውጦ አያውቁም። እንዴ ዝም ብለህ መደንጎር ነውር አይደረግም። ደግሞ እኮ ምን ብለው እንዳቀረቡ ታውቃላችሁ? አንዴ ዝሙት እዚህ በቃ የዛሬው እንግዳችን ተሙ የጌታ ልጅ በእቅበተ እምነት አገልግሎቱ ሁላችሁም ከዳር እስከ ዳር የምታውቁት ከዛኛው ቤት ወደዚህኛው ቤት በመምጣት ለብዙዎቹ በበጎ ነገር ሽብርና እርደትን የፈጠረ የእቅበተ እምነት ኮከቦች መካከል አንዱ ምጡቅ አለ የተባለ በእቅበተ እምነት የሚሰራ ግን፣ የሚናገሩን ደግሞ ስሙት። እሱ ራሱ ስለ እውቀቱ ሲናገር እንደዚህ ነው ያሉ፣ ስሙት። አንዱ በዚህ ሰዓት ላይ ስለ እግዚአብሔር ለመነጋገር ምን ያስፈልጋል ካልከኝ ሰው በመንፈሳዊ ማንነቱ በአካዳሚካሉ መጎልበት መቻል አለበት በጣም ትውልዱ ጠያቂ እንግዲህ የተማረ የበቃ የነቃ መስሎ በድፍረት ሲናገር እውነት ነው የሚመስለው ነገር ግን ፕሊስ ፕሊስ ፕሊስ ተን ፕሊስ አንደኛ መናገር ያለብህ የምታውቀው ነው የምታውቀው ሁለተኛ አንተ ስትናገር ሰዎች ሲሰሙ ካንተ የተሻለ እውቀት ያላቸው ከአንተ የተሻለ ያነበቡ ሰዎች ይኖራሉ። በወንጌላ አማኞች አይደለም በኦርቶዶክሶች ኦርቶዶክስ ስለ ማርቲን ሉተር ስለ ጆን ካልቪን ጥንቅቅ አድርገው የሚያውቁ ሰዎች አሉ። ስለዚህ ቶ ወደዚህ ቶ ወደዛ ራሱ ያስወቅሳል። ስለዚህ ለማገናዘብ ጊዜ ለመውሰድ ሞክር። ደርሶ አርበኛ ለመሆን ጥሩ አይደለም። አንተ ራሴ አትሳሳት፣ ምን ሆነ ነው የምታውቀውን ተናገር። ከየት አምጥቶ ይናገራል? ስቀጥል ደግሞ እንዲህ ካላወረህ እኮ ይባረራል። ሜዳ ላይ ግን እንደ ልጅ ምን እንዲህ ካላወረህ ምንም የለም። ካልዋሽ አደባባይ ላይ ውሸት ካልተናገረ ጴንጤን እያነሰ በማያውቀው በሚያውቀው በሁሉም ካላነስ ይባረራል እኮ ልጅ። የምታውቀውን ተው። ከየትም አይመጣም የምታውቀው እንተው አንድ ነው የሚያውቀው፣ ጠጅና ረቄ እንዴት እንደሚጠጣ ከዛ ለሱ ብሎ ህይወቱን እንዴት አሳልፎ መስጠት እንዳለበት ያውቃል። ይሄ ነው የሚያውቀው። የሚያውቀው ነገር ኖሮማ እንደዚህ የማይገናኘውን ነገር እያገናኘ አይወራም ነበር። በጣም ያሳዝናል። ኢየሱስ ግን ይወዳል። ና ተመለስ። እንደዚህ ጨለማ መሀል ሰንጥቀት እገባለሁ። አረበ ኢየሱስ ክርስቶስ ህይወት ኢየሱስ ነው። እንግዲህ ምንም ማድረግ አይቻልም። ክብር ላይ ኢየሱስ ይሁን ስሙ ንንም ጌታን ተቀበል ብሎ እኮ መንገድ ማለፊያ ይከለክላሉ። መናገር ነው ዞር በል ማለት አያስፈልግም። ና ና ና፣ ጌታ ማን ነው ና ሲቆምልኝ፣ ማለት ነው እኔ ያን ማየት የምፈልገው ና ቁምልኝ። ጌታ ማን ነው? የእግዚአብሔር አብ ባሕርይ ልጁ ዓለምን ሊያድን ከድንግል ማርያም በስጋ የተገለጠው መድኃኒታችን፣ ጌታችን፣ ቤዛችን፣ ትንሳያችን፣ ህይወታችን፣ የድንግል ልጅ ክርስቶስ እኔ አምነዋለሁ። አንተና ያላመንከው ማለት መቻል አለብን። እውነት ውሸት እስቲ በቃል መመስከር እፈልጋለሁ የምትሉ በቃል መመስከር አፋችን ይከፈት፣ አንደበታችን ይናገር፣ ስለ ክርስቶስ ይመስክር። መስክሩ ስለ እርሱ። አንድ ሰው ሌላን ሳይጨምር ሳይደርብ ኢየሱስ ብቻውን ያናል ብሎ እስቲ አንድ ሰው ወጥቶ ይናገር። ማንም የለም። ደርቦ ማምለክን ለምዶ ኢየሱስን ብቻ አይቻልም። ቀላቅሎ በአምሳ ስድስት መንገድ ነው የምናገረው? እንትናም እንትናም እንዴት እስቲ ይናገር አምሳ ስድስቱን ለማን ትተው ለማን ትተው ኢየሱስን ብቻ አይሆንም። ዞር በል ማለት አያስፈልግም። ቁም ብሎ መጠየቅ ይሆን ደስ ይለኝ ነበር። ቁም ብሎ እስቲ ኢየሱስ ጌታ ነው ብሎ ይናገር። የለም የለም፣ ውሸት ነው። እነዛን ለማን ትተው አምሳ ምናምን። ኢየሱስ ግን ብቻውን ያድናል። ተራት ግን ገዳይ ነው። አዎ ያውቃሉ። ከድንግል ማርያም የተወለደውን ኢየሱስን ያውቃሉ። ለምንድን ነው ኢየሱስ ጌታ ነው ሲባል እንደዚህ መናለን መሸበር እስቲ አንድ ሰው ጀግና ወጥቶ ኢየሱስ ያድናል አይልም፣ አይልም። ውሸት ለምን እናወራለን? ማስመሰል ለምን እናወራለን? ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። ሰውዬ ባልና ሚስት ወደ መኝታ ክፍላቸው ልጆቻቸውን አስተኝተው ሄዱ አሉ እያለፈ እያለ የግቢውን አንዳንድ ነገር ቼክ ለማድረግ መጋረጃ ባልየው ከፈት ሲያደርግ ሶስት ሌቦች ገብተዋል ግቢ ውስጥ። ከዛ ፖሊስ ጋር ደውሎ ቶሎ ድረሱ፣ ሌቦች ገብተዋል አለ። ሁሉም ፖሊሶች ስምሪት ወጥተዋል የሉም አለው እና ከመጡ ልክልሃለሁ ግን ስምሪት ወጥተዋል አለ። ሰውየው ስልኩን ዘጋና ከጥቂት ደቂቃ በኋላ ደውሎ ማንም ሰው እንዳይመጣ ሶስቱንም ሌቦች ገድያቸዋለሁ ሲል አስር ፖሊስ መጣ። ይሁን እያ ድረሱልኝ ስትል የማይደርስ የሆነ ነገር ግን ተፈጠረ ሲባል አለ ነው። እኔ ደጋግሜ ልንገራችሁ፣ ግድ የላችሁም። በደወልሽለት ጊዜ በጠራሹው ጊዜ እምነትህን እንደ ስንዴ ሊያበጥር የወጣውን ኃይል ሰብረው የደከሙ ወንድሞችህን እንድትመልስ የሚያደርግ የእንደገና አምላክ በቤትህ ሙላ። ደስ የሚል ቆንጆ መልእክት። በጸላይ ነው ቁጥር ሁሉ ይሰማል። በተንበረከክ ነው ቁጥር ሁሉ ክፍት ነው። ክብር ለኢየሱስ ይሁን። መስመራዊ እያዝም እንትም ብሏል። አይድም በቃ ክፍት ነው። ክብር ለኢየሱስ ይሁን። ኢየሱስ ያትናል። እንዴት ደስ የሚል ቆንጆ መልእክት። ሰው አይንንም። ዛሬ በልተን ለምን ሞተው ነገር አንኑር ዛሬ የሆነ ነገር አገኛለሁ ተብሎ እንዴት ሰው በዚህ ቲሞ ና ዘላለም አለ፣ ከፊታችን አለ ሌላ ክብር እግዚአብሔር ያዘጋቸው ነገር አለ። ያንን እዩ። በልተን ለምንሞተው ነገር አንኖርም። ክብር ለኢየሱስ ይሁን። እንዲህ ደስ የሚል ቆንጆው መልእክት! ኢየሱስ ያድናል። ምንም ማድረግ አይቻልም። ስሞ ይንንም አቋቸውም እማታቋቸው በህይወት ያላችሁ አሁን ወጣቶች ናችሁ። አንዳንዶቻችሁ፣ ብዙዎቻችሁ በህይወት ያላችሁ እድሜያችሁ ገና ስለሆነ ይመስላችኋል። ከእናንተ በእድሜ ያነሱ የሞቱ የሉ? ቆማቸው የቀበራቸዋቸው ሰፈር አብረው ያደጉ የሉ? ታንኪ ዩ ፋዘር፣ እግዚአብሔር እናመሰግናለን። ኦኬ እኩል ተወልደ፣ እኩል አድጋ፣ እኩል ሰፈር ተጫወተ፣ እንዲህ እየታው እየተዋወቀ እኩል አብረት ወጣ ትገባይ ነበረው ትምህርት ቤት ምን አካባቢ ወይ የሆነ ሃይማኖት ቦታ ምታውቃቸው እንደዚህ እንደዚህ ልጆች ነበሩ። አሁን ያ ሰውነታቸው ከምድር በታች በአፈር ውስጥ ጸያፍ ሆኖ ተቀምጧል። አንተ ግን ጠዋት ብለህ ትወጣለህ። እና ያንተም ሰውነት እንደዛ መሆን ይችል ነበር። ግን አሁን ሰርቫይቭ አድርገን ይሁን ኖረና እየዘመርን ቃል እየሰማን ጆ ያረገን ነው። ይሄ ሰስቴኒንግ ግሬስ ይባላል። አንዲት እቴ የልጆች እናት ነችና በጣም አደ አንተ ጉልበት በአንተ አቅም በእኔ ጉልበት በሆነ ሰው እኮ አይደለም። ጠብቆን ስንት ጉድ እየሰራል ስንት ኃጢአት ውስጥ እንዲህ ሮጠን እየገባ ከዛ ውስጥ ጎትቶ እያወጣ ይኸው በሕይወት አኖረን። ኢየሱስ ጌታ ነው። ኢየሱስ ብቻውን ያድነ ደስ የሚል ቆንጆ መልዕክት፣ ምንም ማድረግ አይቻልም። ቀጣይ መልዕክት ላይ እንገናኛለን። ዛሬ የነበሩ መልዕክቶች እነዚህ ነበሩ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳቸዋለሁ። ተባረኩ።